ሲዘጋ ስቀብጠው ተዘጋብኝ። ማሬ ወደ ላይ ሊሆን ሽልኛል ከዚ አካውንት እንትን እላለሁ። አዲስ አካውንት ነው ሜም፣ አካውንት አዲስ ነው ይሄ። አዲስ ነው ይሄ። ትናንትና ነው ማለት ትናንትና ነው የጀመርኩት መጠቀም። ገዝት ላይ ብቻ አስቀምጪ የነበር ፎሎ ማስደርገው ላይቪ ላይ ትናንትና ነው የከፈትኩት። እኛ ይንም እንደዛ ተብዬ ነው ፊትሽን እንደዚህ ሸፍነሽ ግቢ ቲክቶክ እንዳያውቅሽ ተብዬ ነው እውቀት ያለው ሰውን ያለኝ ቤታሁች ፊፊ ናት ያለችኝ። ዋትሳፕ ላይ አውርተን እንደዚህ ፊትሽን ሸፍነሽ ግቢ ቲክቶክ እንዳያውቅሽ ብላኝ ነው እኔ ኮ ሰሚ 17 አካውንት እኮ ነው አቦ የተዘጋብኝ። ታምኛለች፣ ሰባት አካውንት አውቀሽ ነው እግዚአብሔርን። ሁሉም ያቃ እና ምን አየው ልበል። ታዲያ በአራት አካውንት እንደኔንቺ ንቺ የለም እኮ እያልኩ ነበር እንደኔ ቲክቶክ ላይ ይኸው። ታቃለች፣ ኔቨርን ጠይቂያት። ቤታ ቤታ ስሜ ለምን ሆነ ታዲያ ተዘግቶብኛለ፣ እንዲሁላ አካውንት እና ገና ነኛ ቤታዬ እንደ አቡ አስራ ስድስተኛው ሲዘጋ እኔ ነበርኩኝ ዲዩት አርጌ ፎሎ አርጓት ቤታዬን እያልኩ በቤቴ እኔ አሁን ለቲክቶክ አስራ ሰባት አካውንት እንደተዘጋብሽ ግን ዛሬ ገና ሰማው። እናቴ ትሙት ማርያምን ተስፋ ሳልቆርጥ ይ ይሄ እንዲዘጋ ነው ሀቡ፣ ማምላክን ነው ይሄም ዋርኒንግ አለሽ ብሎ ጽፎልኛል። ባያን እናደርገዋለን ብለው አንድ እድል የሰጡኝ እሱም ትንካለ ይዘጋል። ምን ማድረግ አልችልም። ግን የአንቺ ልዩነቱ ምን መሰለሽ ሀቡ? እኔ ያው ስለምሳደብ ስለምናገር ምናምን ኦኬ ይዘጉብኛል አንቺ ምን እያደረግሽ ነው? ነው እኮ ምንም እኮ መጥፎ ነገር አትሰሪኝ ኮሁት ቤታ፣ ያው እያየሽ ነው አደለ? ካፌ ክፉ ቃል ወጥቶ አያውቅም። ግን ምን መሰለሽ ለምን አትሰበርልንም? ለምን እኛን እንደምንላት አትሆንም? ለምን እኛን አትታዘዘንም? ተሳዳቢዎቹ ለምን ስንሰድባት ቤታችን መታ እንደሌለው ገዝት ገብታ፣ ይቅርታ ፎቶ ኔ የለጠፋችሁብኝ ናንሱልኝ፣ እባካችሁ አትስደቡኝ፣ ምን አጥፍቼ ነው ምናምን ለምን አትለንም? አንድ ሰው ቤት ሄጄ ለምን ብዬ ልጆቼ ተረግጠው፣ ልጆቼ ተሰድበው ባሌ ተሰድቦ ሄጄ ምን አጥፍቼ ነው በእናታችሁ ምን አድርጌ ነው ብዬ አላውቅም። እየተላከልኝ ሼር እየተደረገልኝ በዋትሳፕ ስለማልጠይቃቸው ንቄ ስለተውኳቸው ምን ስለሆነች ነው እሷ እየሰደብናት መልስ ማትሰጠን እየሰደብናት መታ ይቅርታ በቃ አትስደቡኝ የማትለው እሷ ማናት? ይሄ ብቻ ነው ያንገበገባቸው ለምን ነው እንጂ ሌላ ማንንም ነክችል። በጣም በጣም እግዚአብሔርን፣ ይህ ምቀኝን ነው። በቃ ማለት የአንችን እድል እኮ እነሱ ሊያገኙት እኮ አይችልም። የሰው የሰውን እድል መውሰድ አይችልም። ለምን ይህን ያክል እንደሚጋተቱ አላውቅም በእውነት በላይ በላይ ነው የዘጉትኝ። አንቺ ግን ምንም እንዳይለብርሽ። በጣም ብዙ የሚወዱሽ ኢትዮጵያ ነው ስላሉ እነሱ ፎል ያደርጉሻል። በቃ ላይ ካላለ ትንሽ አካውንትን ከፍተሽት መጪ ወዲያው ነው ሰው ግር ብሎ የሚመጣው። ማንም እንደዚህ ያንን እድል አያገኝም። ማርያምን እውነት ለመናገር ቤታጌ አንድ ቀን አዲስ አካውንት ከፍቼ ቴሌግራም ላይ ስምንት ሺህ ሰው አለኝ። ይሄንን አካውንት አሁን ነው የከፈትኩት ፎሎ አርጉትና ላይቭ ልገባበት ነው ብዬ ባንድ ጠራ አርገው ፎሎ አርገውት ላይቭ ገብቼ ሦስት ሺህ ሰው፣ ባዲስ አካውንት ሦስት ሺህ ሰው እያየኝ ነበረ። ሰው ከወደደሽ ቤታዬ፣ ምንም ቢያርጉ ሊያስጠሉሽ አይችሉም። አሁን እኮ ነው የምልሽ። ይብለል ጥሩ እንደውም እኮ ቢያውቁት ኖሮ አንቺን እያስወደዱ ነው የሚሄዱት። አንቺ ዝም ባልሽ ቁጥር እነሱ በተሳደቡ ባንካሻሹ ቁጥር ሰዎች እንደምንም ምንም ሳታደርግ እያሉ አንቺ እንዲመጡ እንዲወዱሽ እንዲደግፉሽ እያረጉ ነው። እነሱ ቢያውቁትን እነሱ አንቺ ለማስጠላት ነው የሁላ ደረጃ የሚሉት። እና እንዳይደብረሽ አቡ ማርያምን ምንም እኔ ሁሌ ነው የምለው ማለት አሁን አትሳደቢ፣ እስኪ ደህና ነገር አውሪ ሲሉኝ ደህና ነገር የሚያወሩትና ሀቢባ ለመማር ሁሉ እያሳድዳቸው ያለው ይን ያወሩ አላወሩ ምርብ ይጠቋዋቸው ትክክል ነሽ። ሱም ማወራሽ ደግም ማወራሽ ሶሻል ሚዲያ ላይ ተቀባይነት ከተገኘሽ ትቀያለሽ። በቃ ለምን ብዙ ተቀበላቸው ነው ገባሽ? አሁን አንቺን ህዝቡ ስር የወድሽ ነው ምቀኛ ይበዛብሽ። በቃ ለምን ይሄ ሁሉ ሰው ቁጭ ብላ ያታል? ለምን ይሄ ሁሉ ሰው ይወዳታል? ለምን ይሄ ሁሉ ሰው ጊፍት ይሰጣታል? ቁጭ ብለው ጊፍቱን ይቆጥራሉ። ልክ እኔ ጌሜ ተጫወትኩ ቀን ማታ ሪፖርት ያደርጉና አካውንት ይዘጋና ላይቫቸውን ከፍታ፣ አያችሁ እንዲህ ብላ፣ አያችሁ እንዲህ ብላ፣ አያችሁ የወረደላት ጊፍት። ቁጭ ብለው እኔ ቤት የሚሰጠኝን ጊፍት ቆጥረው፣ ጽፈው፣ ደምረው፣ አስተምሩ ለህዝቡ ሪፖርት ያቀርባሉ። ከባድ ነው ግን፣ በዚህ ያህል ሰው ሳይተዋወቅ ለሶሻል ሚዲያ ጥላቻ በዚህ ልክ እኔ እንጃ ምን ምን አይነት ተፈጥሮ እንደሆነ አላውቅም፣ አቡ እግዚአብሔርን ግን፣ አንቺ ጥሩ ላይ ነሽ አለሽ፣ በጣም ብዙ ሰዎች ከጎንሽ ሆኖ አሉ ምናምን። አንደኛ ደግሞ እግዚአብሔር ፈጣሪሽ ከጎንሽ ይሁን እንጂ ሰው ምን ችግር የለውም። ግን ብቻ እንዳይደብርሽ አቡዬ፣ እግዚአብሔርን ቤታ፣ አንቺም በጣም ጠንካራ ነሽ። ምንም ብትገፊ የበለጠ እየጠነከርሽ እየጠነከርሽ እየጠነከርሽ ነው የምትመጪው እንደዚህ አይነት ሰዎች ማ አሁን እኮ አቡዬ ካልሰደቡኝ እኮ ራሱ አይመቸኝም። ሲሰድቡኝ ነው ደስ የሚል ሰውነቴ ራሱ የሚሰራው ሲሰድቡኝ። ድሮ ድሮ ማለት ነው አቡ ስሜ ስሜን ሲያነሱት ድንግጥ እላለሁ። ለምንድን ነው የሚጠሩት? ሌላ ሰው አለ አይደል? እኔን ብሎ አጀንዳ የሚያደርገኝ። አሁን ግን አቡዬ አጀንዳ እንዲያደርጉኝ ነው የምፈልገው። መረሳት አልፈልግም። ያለቀስኩት ራሱ እስከዛሬ ይገርመኛል። ላይቭ ላይ ራሱ በጣም ምን ሆኜ ነው ለማን ብዬ ነው እና ላይ ያጠነክሩሻል። አንቺ ግን ጎበዝ ሰው ነሽ፣ ሰው አትሳደቢ፣ ሃይማኖት ወዘራ አታወቂ ምናምንና ምን እንደሚፈልጉ ምን አይነት ሰው እንዲመጣላቸው እንደሚፈልጉ አላውቅም። ይሁንሽ እንደገመረ አማራ ጠልናት አሉ፣ አልቻሉም። አማራን በጣም እንደምወዳወቁ። ኦሮሞ ጠርለናት አሉ፣ አልቻሉም። ኦሮሞን በጣም እንደምወዳወቁ። ሁሉንም ብሄር እንደምወዳወቁ። አሁን ደግሞ በራሴ ብሄር ጉራጌ መጡ። ትንሽ አውርተው ደግሞ በዚህ ጉዳይ ተሳድበው ተሳድበው ከነዘርማን ዘሬ አውጠልጥለው ሲጨርሱ ሌላ የኢትዮጵያ ብሔራት ብሔሮችን እየጠሩ ወይ የሆነ ብሔር ቤት ይልኩና እርዳታውን አላመንኩበትም፣ ይህን እርዳታ አላመንኩበትም ይቅርታ አላሰባስብም ካል አያቸው ይህንን ብሔር ስለማትወድ ነው እከሌን ያላስረዳቸው ይሉና ደግሞ ይነሳሉ። ሁልጊዜሱስ አንዱን ሲጨርሱ ወደ አንዱ መሄዳቸው እማይቀር ነው። በብሔር በሃይማኖት በሃይማኖት መታያቃሉ። በሃይማኖት መጡ በግል ላይፍ ሙስሊም ሆና ባሏ ክርስቲያን ነው እያሉ ባሌዱበት መንገድ የለም፣ ግን በየትኛውን መንገድ ሊሰብሩኝ አልቻሉም። በቃ ሊያጠፉኝ አልቻሉም። ሊያሸማቀቁኝ ፌስቡክ ላይ የዛሬ አስራ አራት ዓመት ጫት እየቃምኩኝ የፖሰትኩትን ቪዲዮ እኔ ነኝ እኮ የፖሰትኩት። የሆነ ሰው አውጥቶ ብኝመሰላችሁ እንዴ? እኔ ነኝ ጫት እየቃምኩኝ እኔ ነኝ ፎቶ ነው የፖሰትኩት። ወጠጤ ነበርኩ፣ አሁን በስ እያለው፣ አሁን ትልቅ ነኝ። አሁን ባለትዳር የሆነ ልጆች እናት ነኝ። ገና ከባሌ ጋ ቦይፍሬንድ ገርል ፍሬንድ በነበረን ሰዓት ከገዛ ባሌ ጋ ቦይፍሬንድ በነበረ ሰዓት አብረን እየቃምን እኔ ነኝ የፖሰትኩት። መጠጥ እንደመጠጣ የነገርኳችሁ እኔ ነኝ። አሁንም እጠጣለሁ አልተውኩም። አሁንም በበዓላት ውስጥ ሁሉም ቤቱ ቤት ቤፈተሽ ኢትዮጵያ ቫኬሽን ስሄድ አሁንም እቅማለሁ ካገኘው አልምርም። እኔ ነኝ የነገርኳችሁ። ማለት የተደበቀ የሆነ ጠላት ምናምን አምን አይደለም፣ ያወጣብኝ እኔው ራሴ ነኝ የፖስተትኩት። እኔ እነዚህ እንደሚሉት አይደለም። የሚገርመኝ ሀቡዬን እዚህ ምርም የሚባለው እንደዚህ ዝም ብሎ ራ እንደሚሆነው ኋላ ዝም ብሎ ማታውቂያቸው ሰዎች ቤተሰብ አደጉ ስለማያውቁ እያወቁች ደግሞ መጥተው በቤት ደግሞ ፎ ብለው ተዘሩ ከደቂቃ በኋላ ደግሞ ልውጥ እኔም እንጉድ እንደሆነ አቅም ሄ ቅናት የሚያቀሽ ሰው ከሰደበሽ ስለቀና ነው። አንቺ ያለሽበት ማያቀሽ ሰው ስለማያቅሽ ነው። እኔ ማያቀኝን ሰው እረዳለሁ። ማያቀኝ ሰው ቢሰድበኝ አንደርስታንድ ም ስለማያቀኝ ነው። ኢትስ ኦኬ አያቀኝማ እኔም ቢያቀኝ አይሰድበኝም። ስለሚያቀኝ እማያቀኝ እማያቀኝን ሰው እረዳለሁ። የሚያቅሽ ሰው ግን አብሮሽ በልቶ ጠጥቶ ወይም አብሮሽ በአካል አልተገናኘነ አብሮሽ መጥቶ ገስትሽ ላይ አውርታችሁ ተሳስቃችሁ ሄዶ የሚሰድብሸው ከሀዲ ነው። እንደዚህ አሁን ቤታ ኔ ነገርታደርግኝ ቤታ እናንቺ በሆነ ነገር እንኳን ብንገጭ ኔቨርስ ምሽን በክፎ አለነሳው አብረን እዚህ ጋር መተናወርተን ተዋውቀን የተዋወቀን ሰዎች አብሮሽ የሆነ ነገር አሳልፉ የሆነ ጊዜ አሳልፉ ጓደኛ ሆኖ በሚዲያም ተዋውቃችሁ በሚዲያም ጓደኛ ሆናችሁ ከዛም በኋላ ሄዶ ስለአንቺ ክፉ የሚያወራ ሰው ከሀዲ ይባላል። ስሙ ከሀዲ ለማን ትምህርት ውሰዱ። ለእናንተም ነገ ከእናንተም ጋር ዛሬ ከእናንተ ጋር ቢገጥም ነገም ከእናንተ ጋር በሆነች ነገር ባትግባቡ ሄዶ ቤቱን ከፍቶ እንደሚያማችሁ እንደሚሰድባችሁ ወቆ ትምህርት ውሰዱ። እናንተም አይ፣ በዚህ ትክክልሽ አምናለሁ። አቦ እግዚአብሔርን አምናለሁ። እኔ ስላጋጠመኝ ነው። ይለወጣሉ ብለሽ የማታስቢያቸው ሰዎች ልውጥውጥ ብለው የአንቺ ጠላት ሆኖ ያጋጥሙሻል። እግዚአብሔርን እኔ ስላጋጠመኝ፣ ይሄ ደግሞ ያበረታል። አረ ቤታ ያጀግ ያበረታሻል እንጂ ማንንም እንዳታምኝ ትምህርት ይሆንሻል። ሁለተኛ ማንም አታየኝም። በጠዋት ተነስቻውን ዩቱብ ልገባ ነው። ማሮዳ ሴት ይሄው እላዚ አላት። ምን ያደርጋል? ያበረታል፣ ያጀግናል። እኔም ቃል ገብቻለሁ። ከዚህ በኋላ በጠዋት ተነስቼ ትዌንቲ ፎር አወር ቲክቶክ ላይቭ ላይ ልወጣ እንቅልፍ ቅልፍ ምናምን ጠዋት ጠዋት እንቅልፍ ምን ያደርጋል? በጠዋት አገርሜን ቀጥሬ ተነስቼ ፏ ብዬ ቲክቶኬን ከፍቼ ካፈጨ አየሩን ሊዝባቸው ዝባቸው ትዌንቲ ፎር አወር ለራሴ ቃል ገብቻለሁ። ቻርጅ ያረብኝ ገባሽ? አየሩ ሊዛብን አይደል? የሚለው አረ በደንብ ይዝባቸዋለ። ገና ምን አይነት ነው ሚል እናንተ ነገር ትልቅ ቦታ ደርሼ አመሰግናቸዋለ። እኔ እኮ ጠዋት እንቅልፍ እየጣበችኝ ነው እኮ አቡዬ፣ ግርግት እያረግ ተነ አለርምሽን ቀጥረሽ ተነሽ። ቤታ፣ አለርምሽን ቀጥረሽ በጣዋት ተነስተሽ ነው መግባት ያለብሽ። ሞራል ይሰጣሉ፣ ገባሽ ያጀግናሉ። እንደ ቻርጅ እያደረጉን እኮ ነው እነሱ ሳያውቁት፣ እኮ ቻርጅ እየተደረገ ነው እያሰ እንድት በ የሚያበረታተሽ እና ኒዌይስ ግን ጎበዙኝ ያን ላንቻ አልመክርሽም። አንቺ እንባሽር እንኳን አታሳይም እንትን ላይ ለዚህ እኮ ነው የምናገዱብኝ፣ ማሪ ብልጥ ስለሆንኩኝ። ብልጥ ነኝ። ማልቀስ ከማሪ ላይቪ ድርግም አድርጌ ያለቅሳለሁ፣ ጮኻለሁ እንጂ ለጠላቴ እንባዬን አላሳይም። አይጎምዝሽ፣ ማምላክ። ብሞት ለጠላቴ እንባዬን አላሳይም። ብሞት፣ ጠላቴን በእናት በቃኝ ማረኝ። አካውንት እንዳይዘጋ ለምን መቶ አካውንት አይዘጋም? እናቴ ትሙት፣ እኔ ጠላቴን ያለ ምክንያት የሚጠላኝን ሰው ሪፖርት በዛብኝ፣ አካውንት ተዘጋብኝ ብዬ የምሽለጠለጥ አይደለም። መቼም የሚፈልጉት በቃ ፍቱኝ፣ በእናታችሁ በቃ ተፋቱኝ፣ ምናምን እንዲላቸው። ኧረ ሪፖርት ቁጭ ብላችሁ እናንተ ህይወታችሁን ረስታችሁ በእኔ አካውንት ሪፖርት ቢዚ ሆኑ። ቢዚ ያረኳችሁ ህይወት የላችሁ ሌላ። እኔ ነኝ ህይወታችሁ። አለርም ቀጥራችሁ ተነስታችሁ ቁጭ ብላችሁ ሪፖርት አድርጉ እንጂ እኔ ሀቢባ መቼም ፍቱኝ አልላችሁ። ራሳችሁ ደግሟችሁ ካልፈታችሁ እንዳትፈቱ። ያንን ወሬ በዛው የቀጥሉበትም ወይ አንቺን ሊያስታውሽ አይችሉም። ለሳምንት ነው ከዛ የረሱት። አጀንዳ ሰው ሲያጡ ደሞ ሰው ወዳንቺ ይዞራሉ። ይሄ ነው ስራቸው። ብዙም የሚካበል ነገር የለውም። እና ያ በቃ አይ ቲንክ ሰው ሰው አለ መሰለኝ። ልታስገቢ ነው። የሆነ ሰው ግቡኑ ምናም ብለሻል። ሰብሪና ናት ገብታለች። እንዳ አዲ ዝም ባብዬ ነው። በቃ አብሮ ወይ ትንሽ ተቀምጪ፣ ጣሉ ሰብሪና ሰብሪና